በወጣት የሰው ኃይል የታደለች በትኩስ ጉልበት የተቸረች አህጉር አፍሪካም ከእድገት ማማ ላይ ለመድረስ የምታደርገውን ጉዞ የሚያቀና እድል ሆኗታል። ከህዝብ ቁጥሯ ከግማሽ በላይ የሚሆነው ወጣት ፈጠራን መዳረሻው አድርጎ በተለያዩ መስኮች ለመጻኢ እድል መቃናት የበኩሉን አስተዋጽኦ እያበረከተ ይገኛል። ኬንያውያኑ አሌክሰስ ሰሐራና ሲኮሞአ ደግሞ ለዚህ ማሳያዎች ናቸው። በትምህርት ቤት ቆይታችን ለበርካታ ጊዜያት ከተላመድ ነውና ስንግባባበት ከቆየነው ነው ቋንቋ ባለፈ በእንግሊዘኛ አሊያም በፍሬንች ወይም ደግሞ በሌሎች ቋንቋዎች እንድንማር የምንገደድበት ሁኔታ አለ። ይሁንና ቋንቋዎቹን እስክንላመድ ጊዜ ሊወስድብን ይችላል። እኔም ይህንን ችግር በማየት በአርቲፊሻል ኢንተለጀንስ በመታገዝ ተማሪዎች በቋንቋ እጥረት አማካኝነት እንዳይቸገሩና በቀላሉ እንዲላመዱት የሚያደርግ ሶፍትዌር ፈጥሬ ያለሁ። የኔ ፈጠራ ካላሙ ይሰኛል። ካላሙ ለመምህራን ተጨማሪ ማጣቀሻን የሚሰጥ ሶፍትዌር ሲሆን የመማር ማስተማር ሂደቱን ለማሳለጥ የሚያግዝ ፕላትፎርም ነው። ይህም መምህራን በእለት ተዕለት የመማር ማስተማር ሂደታቸው በቀላሉ መጠቀምና ተማሪዎቻቸውንም ለማገዝ በእጅጉ ይረዳል የሚል እምነት አለኝ። የወጣቱን የፈጠራና የመስራት አቅም አማጦ ለመጠቀም የክህሎት ግንባታ አቅም ከፍተኛ መሆኑን የሚያነሱት ወጣቶችም ለዚህም በተለያዩ ዘርፎች ለወጣቱ የሰው ኃይል የሚሰጡ የክህሎት ግንባታዎች ዘመኑን የዋጀና የቴክኖሎጂን ዱካ እግር በግር የተከተለ መሆን እንደሚገባው ያምናሉ። አፍሪካ አፍሪካ ነገዋ ብሩህ እንደሚሆን አምናለሁ። ምክንያቱም አህጉሪቱ በበርካታ ወጣት የሰው ኃይል የታደለች ናት። ይህም ያሏትን የሰው ኃይል በክህሎት በማነጽና ዘመኑን የዋጀ እውቀትን በመስጠት በአህጉሪቱ ችግር መፍታትና መፍትሄን ማመላከት የሚችሉ የሰው ኃይልን መፍጠር ይቻላል። ምክንያቱም ወጣቱ አቅም፣ ፍላጎትና ተሰጥኦ ስላለው አዳዲስ ፈጠራዎችን በማበርከት የአህጉሪቱን ነገ ብሩህ ማድረግ ይቻላል ብዬ አምናለሁ። አሁን ያለነው በ በ21ኛው ክፍለ ዘመን ላይ ነው። ይህ ጊዜ ደግሞ ቴክኖሎጂ የበላይነትን የወሰደበት ወቅት ነው። ስለዚህ የመማር ማስተማር ሂደቶችን እንዲሁም የክህሎት ግንባታዎችን ቴክኖሎጂ መር በማድረግ እድገትን በሚገባ ማምጣት እንችላለን ብዬ አምናለሁ። ፈተናን ወደ ድል፣ እንቅፋትን ወደ መልካም አጋጣሚ መቀየር ከሀገር የተሻገረ ለሀጎር የደረሰ ትሩፋትን ይዞ ይመጣል። ለዚህም ወጣቱ የሰው ኃይል ያለውን አቅም በክህሎት በመደገፍ ፈጠራን ወደ ህልሙ መዳረሻ የማድረግ መንገድን መጀመር አለበት። የወጣት የፈጠራ ባለቤቶቹ መልእክት ነው። ዓለም እንድንለወጥ እየጠበቀን ነው። ለውጣችን ደግሞ የችግሮች መፍቻ ቁልፍን ይዘን እንድንመጣ ያስገድደናል። ለዚህም ነው ለአፍሪካ ወጣቶች ራሳችንን የመለወጫና የችግሮች መፍቻ ቁልፍ የመሆኛ ጊዜያችን አሁን ነው የምለው። ሁላችን የአንዲት አፍሪካዊ ወንድማማቾች ነን። ለዚህም ነው ሁላችንም ጋር ያለውን አቅምና የዲጂታል ክህሎት መጋራት የሚኖርብን ከተጋገዝን ከተባበርንና አንድ ሆነን ለአንድ ዓላማ ከተጋን ያደረገ የምንናአፍቃትን የበለጸገች አፍሪካ ማምጣት እንችላለን።